አንድ የ800 ሚሊየን ዶላር ስምምነት በሰዓታት ውስጥ ሲፈራረስ አይታችሁ ታውቃላችሁ? ይለናል የዛሬው ታሪክ የሚገርም ነው። ሁሉም ሰው ሰራተኛ መስሎትና ንቀትና ውርደት ያደረሰበት ሰውዬ በእውነት የራሱ የኩባንያው ባለቤት ሆኖ ሲገኝ ምን እንደሚፈጠር የዛሬው ቪዲዮ ያስቃኝናል። ይህን ሰው ሁለት መቶ ሰዎች ባሉበት ማለት ነው ወይም ሲደፉበት ትመለከታላችሁ። ቀጥሎ ያለውን አብረን እንመለከታለን። ውድና የተከበራችሁ የዚህ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ባካችሁ ሰብስክራይብ አድርጉ። እኔም ደግሞ እኔን ለማበረታት ያህል ይህችን ቪዲዮ ላይክ ምልክቷን ሁላችሁም እየነካችሁ ጀምሩ ማለት ነው። ጀማል ሪቨርስ ወደ ዮሴፍ ግራንድ ቦልሩም የገባበት ምሽት ነበረ። ሰማያዊ ጥቁር ልብስ ለብሶ ነበረ። ልብሱ የተስተካከለ፣ ሰዓቱም ቀላልና ምንም አይነት ራሱን የሚያብለጨልጭ ነገር አላረገም ነበር። ብቻ እንደ እንደ ባለ ጸጎቹ ትኩረት ስለማይፈልግ ችላ የሚሉት አይነት መልክና አለባበስን ነበረ የተከተለው። እሱም ያንን የወደው ነበረ። በአዳራሹ የክሪስታል መብራቶች በነጭ የጠረጴዛ ልብሶች ላይ ተንጠልጥለው ነበረ። በዛም በታ በታደሙት አዳራሽ ለስለስ ያለ ሙዚቃ ይጫወት ነበረ። ሽቶ ከስቴክና ወይን ሽቶ ጋር ተቀላቅሎ የአዳራሹ መዓዛ ቀይሮታል። በእያንዳንዱ ማያ ገጽ ላይ አንድ አርማ ያለማቋረጥ ይሽከረከር ነበረ፣ ሃላይ ኳንተም ሲስተም የሚል ካምፓኒ ሎጎ ያለበት ስለ ሚስጥራዊ ባለሀብት ጋር ያላቸውን ትልቅ የ800 ሚሊዮን ዶላር ስምምነት ዙሪያ ሁሉም ሰው ትኩረት ሰጥቶ በአዳራሹ እያወራ ነበረ። ጀማል እጆቹን በኪሱ ውስጥ አድርጎ ፊቶቹን እየቀኘ በቀስታ በህዝብ ውስጥ ይንቀሳቀስ ነበረ። ደህንነቱ አስቀድሞ በበሩ ላይ አንድ ጊዜ አቁሞት ነበረ። ጠባቂውም ከራሱ እስከ እግሩ እያየው አቶ ገሌ ከምግብ ሰጪው ጋር ኖት ብሎ ጠይቆት ነበረ። ጀማልም ፈገግ ብሎ የብር ማኅተብ ያለበትን ጥቁር የግብዣ ካርዱን አሳያል። ጠባቂውም አፍሮ ወደ ጎን እጁን እያሳየ ግቡ ግቡ ጌታዬ ብሎ አንድ ጊዜ አስገባው። ውስጡ የነበሩ ሁለት ሴቶች አንድ ጊዜ ከተመለከቱት በኋላ እሱን ሊገጫቸው አይነት ሁኔታ በማስመሰል የእጅ ቦርሳቸውን ወደ ሌላኛው ክንዳቸው ቀየሩ። አንድ ቶክሲዶ የለበሰ ሰው በቡና ቤቱ ላይ ቀደም ብሎ ገብቶ ሰራተኛ ቀድመህ መግባት ነው ብሎ እንደ ማፌዝ አደረገበት። ጀማል ወደ ጎን ተንቀሳቅሶ ውሃ አዘዘ። ራሱን ማስረዳት አላስፈለገውም ነበረ። ምሽቱ ባቀደው መንገድ ከሄደ ማብራሪያዎች አስፈላጊ አይሆኑም ብሎ ስለሚያምን ማለት ነው። በክፍሉ ሩቅ ጫፍ ላይ አስተናጋጁ ማይኩን መታ ሲያደርግ ካሜራዎቹ ወደ መድረኩ ዞሩ። ድምፁ ዝቅተኛ ወሬ ተቋርጦ አስተጋባ። ሴቶችና ክብራን ወደ ሃሌ ኳንተም ሲስተም እንኳን ደህና መጣችሁ የሚል ከመድረኩ ተስተጋባ። አዳራሹም አንድ ጊዜ በጭብጨባ ተሞላ። ጀማል ለራሱ ነገሮችን ማየት በሚችልበት ሁኔታ በማይታይ ለመሆን በሚያስችል ርቀት ከአንድ አምድ አጠገብ ቆመ። አስተናጋጁ ከልክ በላይ ፈገግ አለ። ዛሬ ምሽት ታሪካዊ ሽርክና እናከብራለን፣ የ800 ሚሊዮን ዶላር ከተማውን፣ ገበያውን፣ ምናልባትም ዓለምን የሚቀይር ውል እያለ እያለ ሽር ጉዱን ቀጠለ። ወደ መጀማል እየተመለከተ ለእሱ ለጀማል አሽሙር መናገሩ ነበር። አስተናጋጁ ምንም አይነት በዛ ውስጥ የሰጠው ምላሽም አልነበረም። ጀማል ቫኔሳ ሃሌ፣ የድርጅቱ ዋና ሥራ አስፈጻሚ ሚስት፣ እያንዳንዱ ብርሃን በሚስብ ወርቃማ ልብስ ወደ መድረኩ ወጣች። አንድ ንጉሣዊ ሰው ቀሚሷን እያወዛወጀች ከጎኗ ባለቤቷ ሪቻርድ ሃሌ ቆመች። እሱም የኩባንያውን ዋና ነው። ሁሉም ይመለከቷቸው ነበረ። ሁሉም ያንን ውል ለመፈረም የሚጠብቀው ኩባንያ ባለቤትን ከሆነው ሰውዬ ከጀማል በስተቀር። በዚህ ሁሉ መሃል ጀማል የቆምበት አካባቢ አንዳንድ ሹክሹክታዎችም ነበሩ። ሰዎች በአይናቸው ጥግ ሆኖ ይመለከቱትም ነበር፣ በአገልግሎት በር በኩል የገባ ይመስል እርስ በርሳቸው ይንሾካሸኩ ነበረ። አንድ አስተናጋጅ የወይን ትሪ ይዞ አለፈ እና አንዲት እንግዳ ወደ ጓደኛው ቀረበች እና ያ ሰውዬ መገኘት የሌለበት ቦታ እየታየ ይመስላል፣ ማን ነው አስገባው? ብላ ጠየቀች። ምናልባት ራሱን ከእኛ ጋር ለማዋሃድ የሚሞክር ሠራተኛ ነው ብላ ተሳለቀችበት። ጓደኛዋ በዝቅታ ሳቀች። ጀማል ይህንን ለአሽሙራቸውን እየሰማ ችላ አለ። እጆቹ ዘና ብለው እርምጃዎቹ የተለኩ ነበሩ። መድረኩን ከርቀት ይመለከት ነበረ። ዐይኖቹን ጸጥ አሉ። ቫኔሳ መጀመሪያ አየችው። ስታየው ስትጠይቀው የነበረችውን ዓላማ ኢላማ ያወቀች ይመስል ፈገግታዋ ቀስ ብሎ መጣ። ለባሏ የሆነ ነገር ሹክ አለችው እና ሪቻርድም ግንባሩን አጣመመና፣ ሪቻርድ በቀስታ ከመድረኩ ወረደና በቀጥታ ወደ ጀማል አመራ። ፈገግታው ጠባብ መስል ነበረ። አቶ እዚህ መቆም ነበረበት ብሎ ጠየቀው፣ ወደ መጀማል እጅ እየዘረጋ። ጀማል ድምፁን ለስለስ አደረገ። እዚህ ጥሩ ነኝ፣ ዝም ብዬ እየተመለከትኩ ነው ብሎ መልስ ሰጠው። ሪቻርድ ሳቅ አለና ኮስተር ብሎ እየተመለከተው አንድ አስተናጋጅ ጠቅ አደረገና ጠራ። ፎጣ ወይም የሆነ ነገር አምጣለት፣ በዚህ ርካሽ ልብስ ከኛ ጋር እየታደመ ነው ብሎ አፌዘበት። አንዳንድ እንግዶች እያዩ ላለማስመሰል እየሞከሩ ተመለከቱ። አንድ ሰው በጣም ከፍ ባለ ድምፅ ማን ወደዚህ ቪአይፒ አስገባው ሲል ሾክ አለ። የሰራተኞች መግቢያ በሌላኛው በኩል ነው ብሎ ጀማል ላይ ሊያናግጥበትም ሞከረ። ቫኔሳ በመቀጠል እሷ አስተናጋጁን እንኳን ሳትመለከት ከሚያልፈው ትሪ ላይ አንድ ቀን ወይ አንድ ቀይ ወይም ብርጭቆ አነሳች። ጀማልን ከራስ እስከ ግሩ እያየችው፣ ያ ውዴ ዛሬ ምሽት ስራ ከፈለክ መመዝገብ ትችል ነበር እኮ ብላ እያፌዘች ተመለከተችው። እንግዳ መስሎ ማስመሰል ትክክለኛ እንቅስቃሴ አይደለም አለችው በድጋሜ። ጀማል ምንም አልተናገረም። መረጋጋቱ ይበልጥ አበሳጫት። ቫኔሳ ቀረበችና ወይኑም በቀስታ ከፍ አደረገች። ይህንን ወደ ወለል ሶስት ይዘህ ውረድ አለችው፣ ወደ ደረቱ ገፋችበት። እሱም ሳይዘው ሲቀር ፈገግታዋ ጠፋ። በእውነት ሥራህን ሥራ እያለች ብንዴቷን ቀጠለች። ሪቻርድም ይህንን ባየ ጊዜ ብርጭቆውን ከእርሷ ወይም ከባለቤቱ ተቀባለና ከፍ አድርጎ ያዘው። በአዳራሹ ያሉ ሰዎች ሁሉ አይኖቻቸውና ትኩረታቸው ወደ እነሱ አመራ። የተበላሸ ሰራተኛ የቦታውን ስሜት አያበላሽም፣ ብሎ ሪቻርድ በድጋሚ ስሜቱን የሚነካ ንግግር ጀማልን ተናገረው። ከዚያም ብርጭቆውን ወደፊት አዘነበለው፣ ወይኑንም በጀማል ልብስ ላይ አፈሰሰው። ፍንጥቂያው ሞቅ ያለና ከባድ ሆኖም መታው። ጥቂት ጠብታዎች በጀማል አንገቴ ላይ ወይም አንገቴ ላይ ወይም ኮቴው ላይ ተፈሰሰ። ከታዳሚዎቹ አንድ ሰው ወይም ጉድ በእውነት ያደረገው ሲል? ሹክ አለ። ሌላ ሰው ደግሞ ስልኩን ከፍ አደረገ፣ መቅረጽም ጀመረ። ቫኔሳ በዝቅታ ሳቀች። ምናልባት አሁን የት ቦታ እንደሚቆም ያውቅ ይሆናል አለች። ጀማል መንጋጋውን በሁለት ጣቶቹ በቀስታና በተረጋጋ ሁኔታ ጠረገ፣ እጀታውን ሳስተካከለ አቋሙንም ቀና አደረገና አንድም ቃል ሳይናገር ወደ መውጫው አመራ። አንድ አስተናጋጅ ሲያልፍ ያ ሰውዬ ቦታው የእሱ እንደሆነ አድርጎ ወጣ ሲል ሹክ አለ። ጀማል በተረጋጋ እርምጃ ተንቀሳቀሰ። በወይኑ ጥቁር ምልክት የያዘውን የጃኬቱን ጫፍ በጣቶቹ ዳሰሰ። በአንድ ጊዜ ጸጥ ያለና ቁጥጥር የተደረገበት እስትንፋስ አወጣ። ከዚያም ኪሱ ውስጥ ደርሶ ስልኩን አወጣ። አንድ ቁጥር ጋር ብቻ መደወል አስፈልጎት ስለነበረ ቁጥሩን መታ። ድምፁን በፍጥነት መለሰና፣ ለመመሪያ ዝግጁነን ጌታዬ የሚል ከስልኩ ድምፅ ወጣ። አቶ ጀማል ድምፁ ዝቅ አደረገና የቀረበውን አቅርቦት አንሳ አለው። እያንዳንዱ መረጃ አሁኑኑ ይዘጋ ብሎ ቀጠን ያለ ትዕዛዝ መልእክት አስተላለፈ። የደረስክበትንም አሁኑኑ መልስ አሳውቀኝ ብሎ ስልኩን ጀማል ዘጋ። አንድ ባልና ሚስት ከአንሳሩ አጠገብ ቆመው ነበረ። ጀማልን የሚያውቁት ይመስል እየተመለከቱት ነበረ። ሴትዮዋ ወይን የፈሰሰበት ሰውዬ እኮ ነው እያለችም ትመለከተው ጀመረ። ምንም ምላሽ አልሰጣትም። ይገርማል እያሉ አወሩበት። የጀማል ሁኔታ ወደ እነሱ እየተመለከተ ነበረ። አይኖቹ ጸጥ አሉ። የበለጠ መረጋጋቱን ለማሳየት መንጋጋውን ጠረቅ ጠረቅ አደረገ። ከዚያም ወዲያ ወደ ስልኩ መልእክት አየ። የህግ ቡድኑ እርምጃውን እየወሰደ መሆኑንም አረጋገጠ። ከቡና ቤቱ አጠገብ ሌላ ድምፅ ሰማ። የሆነ ነገር ትክክል አይደለም የሚል ጩኸት ሞላበት ንግግርም አየ። ሰዎች ግራ በመጋባት ወደ መስታወት መስኮቶቹ ዞሩ። በአንደኛው መግቢያ አጠገብ ያለው ሰውዬ ለምን ሁሉም ነገር ቆመ እያለ መጠየቅ ጀመረ። ውስጥ የሆነ ነገር ተከስቷል ማለት ነው። ምናልባትም ከስምምነቱ ጋር ችግር ሊኖር ይችል ይሆን እንዴ? ብሎ ወደ ውስጥ ገባ። ጀማል የብዙሃኑ ጥግ ላይ ደረሰ። ስልኩ እንደገና ጠራ። አንድ መልእክት ብልጭ አለ። ማስታወቂያው ተሰጥቷል፣ ለአጋሮቹም ተነግሯቸዋል የሚል መልእክት ደረሰው። በኋላው የሆቴሉ የመስታወት በሮች በከፍተኛ ሁኔታ ተከፈቱ። ድምፆችም በከፍተኛ ኃይል ይሰሙ ጀመረ። ከአዳራሹ ወንበሮች እየተጎተቱ ነው። ድንገተኛ ግርግር ወደ አዳራሹ ተከስቷል። እንግዶችም ምን እንደተሳሳተ ለመረዳት እየሞከሩ ወደ መግቢያው ጎረፉ። ጀማል ወደኋላም አልዞረም። በትክሽ በትከሻው ዘና ብሎ አቋም የማይነበብ ስሜት ይዞ ወደ መንገዱ መብራት ገባ። ምሽቱን ሙሉ በተመሳሳይ ጸጥተኛ እርግጠኝነት ይንቀሳቀስንም ነበረ። ከተማይቱ በዙሪያው እየቃሰፈች እያለ የእርምጃውን የመጀመሪያው መንቀጥቀጥ የለቀቀው ቦርሩም ውስጥ ተጀመረ። እሱ መራመዱን ቀጠለ። በቦርሩም ውስጥ ሁሉ ነገር በአንድ ጊዜ ተበተነ። ሙዚቃው በግማሽ ኖት ተቋረጠ። የመያ ገጦች ተንቀጠቀጡ እና አስተናጋጁ በግማሽ ፈገግታ ቆመ። ረጅም ግራጫ ልብስ የለበሰ ሰው በጠረጴዛዎቹ ውስጥ እየተቻኮለ ስልኩን በጆሮ ላይ አድርጎ ፊቱ ከግራ መጋባት ወደ ድንጋጤ ተለወጠ። ወደ አስተናጋጁ የሆነ ነገር ሹክ አለ፣ እሱም ገረጠ። ሪቻርድ መጀመሪያ አስተዋለ። ምን እየሆነ ነው ብሎም ጠየቀ። አስተናጋጁ በከፍተኛ ሁኔታ መደናገጥ ውስጥ ሆኖ የፊርማው ጉዳይ ታግዷል ብሎ ጮክ ብሎ ተናገረ። ክፍሉ በጩኸት ተሞላ። ከመድረኩ አጠገብ ያለው ሰውዬ ታግዷል ለምን ብሎ አኩተመተመ። ለምን እንዴት ሴት ለጓደኛ ሹክ አለች። ይህንን የማይቻል ነው ያለች መቱክቶም ጀመረች። ቫኔሳም የአስተናጋጁን ንግግር ሰምታ የ800 ሚሊዮን ዶላር ስምምነት በዚህ ሁኔታ አይቆምም። ቫኔሳ መረጋጋቷን ለመጠበቅ እየሞከረች ግን እጁን እጇ እጅግ በጣም ይንቀጠቀጥ ነበረ። ያንን ትዕዛዝ ማን ሰጠ? እያለም ይጠይቁ ነበረ። አስተናጋጁ ለመናገር የፈራ ይመስል ነበረ። ከላይ ከከፍተኛ የመጣ ትዕዛዝ ነው አላት፣ ድምፁንም ዝግ አድርጎ። ሪቻርድ መንጋጋውን አጠበበ፣ በከፍተኛ ንዴት ውስጥ መሆኑ። ከፍተኛው ማን ነው? እኔ እኮ ነኝ ከፍተኛው እያለም ማውራትና መንቀጥቀጥ ጀመረ። በክፍሉ ዙሪያ ያሉ ስራ አስፈጻሚዎች ስልካቸውን አዩ። ማስጠንቀቂያዎችም በፍጥነት ወደ መልእክት ሳጥናቸው ብቅ አለ። አንድ ሰው ከሃሌ ኳንተም ጋር የተያዘ የአንዳንድ መለያ ታግዷል ሲል ጮኸ። ሌላ ድምፅ አክሎ ባለሀብቶቹ እየወጡ ነው። ከፍተኛ ድንጋጤና አለመተማመን በክፍል ውስጥ ተሰራጨ። ካሜራዎች እንደገና ተጠቀስ አደረጉ። አስተናጋጆችም እንኳን መንቀሳቀስ አቆሙ። ከዚያም በሮች አጠገብ ያለ ሰውዬ አንድ ጓደኛውን መታ አደረገና ይህንን እይ ሲል ሹክ አለ። ጓደኛው ቀረብ ባለና አንድ ቪዲዮ አስመለከተው። አይኖቹም ሰፋ አድርጎ ሲመለከት ቆይ ይሄ ወይን የደፋበት ሰውዬ አይደለም እንዴ ብሎ ጠየቀ። ቪዲዮውም ሪቻርድ ወይን በጀማል ላይ ሲያፈሱበት ያሳይ ነበረ። ቫኔሳ ፈገግ ስትል የሚታየውን ቪዲዮ ላይ ይህ ጽሁፍ እንዲህ ተጽፎበት ነበረ። ሰራተኛ መስሏቸው ያዋረዱት ሰው የሚል ርዕስ ተሰጥቶት ነበረ። ለቪዲዮ የቆሙበት ስፍራም ባለቤትነቱ የማን እንደሆነ የሚያሳይ ቪዲዮ ቀጥሎ መጣላቸው። ይህ ቪዲዮ በጥቂት ደቂቃ ውስጥ ለእያንዳንዱ ታዳሚ ስልክ ተደረሰ። እንግዶች ተመለከቱት፣ ስልኮቹ ተነሱ። ወደ መደነቀው ወደ ከባድ ዝምታ ተለወጠ። ቫኔሳ የሪቻርድን ክንድ ይዛ አሁኑኑ ይህንን ነገር አስተካከላለችው፣ በንዴትና በጋለ ስሜት ውስጥ ሆና። እሱም መለሰ፣ ምን እንደተበላሸ እንኳን አላውቅም እኮ አላት። ድምጿ ተሰነጠቀ። አንድ ሰው ሆን ብሎ አደረገው ብላ ሳትጨርስ፣ አዲስ ማስጠንቀቂያ በዋና ማሳያ ገጾች ላይ ተለጠፉ። ሃላይ ኳንተም በሲስተም ውሉ ተቋርጧል የሚል መልእክት ለሁሉም አንድ ጊዜ ተላለፈ። ሪቻርድ በከፍተኛ ሁኔታ አበደ፣ የሚይዘው ጠፋው። ተቋርጧል ምን እያለ በጥያቄ ሁሉንም መጠየቅ ጀመረ። ያለ ማስጠንቀቂያ ያለ ድርድር እንዴት ይቋረጣል የሚል ጥያቄም በተደጋጋሚ ማንሳት ጀመረ። ለምን እንዶ የሚቋረጠው እያለ አዳራሹን በጩኸት ሞላው። አንድ ከቦርዱ አባል ወደ እሱ ሮጥ ያለና ይህንን አሰቃቂ አሰቃቂ ነው። ማን እንዳስቀየምክ ታውቃለህ ብሎ ጠየቀው። ሪቻርድን በምላሹ ጮኸና ማንንም አላስቀየምኩም ብሎ መልስ ሰጠው። የቦርድ አባል መልሶ ተናገረ። ይህንን የገንዘብ ስምምነት ሊፈጽም የመጣን ሰው ነው ያስቀየምከው ብሎ ነገረው። የቫኔስ ትንፋሽም ጸጥ አለ። የቦርድ አባል አክሎ ለሁሉም ድምፁን ጎላ አድርጎ በስልካቸው የተመለከታችሁ ሰው የአጋር ኩባንያው በሙሉ የሱ ነው ብሎ ነገራቸው። ድንጋጤ በመላው አዳራሽ ተሰራጨ። አንድ አስተናጋጅ ግድግዳውን አጠገብ ሆኜ ተራ ሰራተኛ እንዳልሆነ ነግሬያችሁ ነበር እያለ በውስጡ ያወራ ጀመረ ሲል ሹክ አለ። ሌላው አስተናጋጅ መለሰና የተሳሳተውን ሰው ነው የነካችሁት ብሎ በመቀጠል ተናገረ። ሪቻርድ የሚያወራው ጠፋው። አየር እንዳጠረው ሰው አይኑን እያንከባለለ ግድግዳ ለግድግዳ ይመለከት ጀመር። ቫኔሳ እጇን ግንባሯ ላይ ጫነች። ሜካፑ ተበላሽቷል። ድምጿ ተንቀጠቀጠ። ወይን የደፋንበት ባለ ሀብት እኮ ነው ብላ እያለች ደጋገመች። እንግዶች ወደ ኋላ ሸሹ። አንዳንዶች በጸጥታ ተዋጡ፣ ሌሎች ሁሉንም ነገር ቀረጹ። የሃሌ ኳንተም የወደፊት እጣ ፈንታም ያበቃለት ይመስላል። እናም ይህንን ሁሉ ትዕይንት ሲመለከት የነበረው ጀማል መራመዱን ቀጠለ። ምሽቱም በዛ ሁኔታ ተጠናቆ ነጋ። ለሪቻርድ እና ቫኔሳ ጠዋቱ እጅግ አስቸጋሪ ነበረ። ከፀሐይ መውጣት በፊት ዜናዎቹ እያንዳንዱ ማያ ገጽ ተሞሉ። በጀማል ላይ ያደረጉትን አስነዋሪ ሥራ በቪዲዮ ይመላው ከተማ ሳይቆም ይሽከረከር ነበረ አስተያየቶች ያለ ርኅራኄ ይሰጧቸውም ነበረ። ባለ ሀብቶች ሸሹ፣ አጋሮች ጠፉ፣ የቦርድ አባላት በአንድ ሌሊት ከሥራ ለቀቁ። የሃሌ ኳንተም ዋጋ በጣም በፍጥነት ወረደ እውን ያልሆነ ይመስል ቫኔሳ እምብዛም አልተኛችም ነበረ። በአልጋው ጠርዝ ላይ ተቀምጣ ነበረ። እጆቿ ይንቀጠቀጡ ነበረ። ስልኳ ሳይቆም ይጮኋል። ሪቻርድ በክፍሉ ውስጥ ይራምር ነበረ። ፀጉሩን ተንጨባሯል፣ ሸሚዙም ተጨማልቋል። ቫኔሳም አንድ ሐሳብ ብልጭ አላትና ለባሏ ነገረችው እሱን ማነጋገር ይኖርብናል ብላ ጠየቀችው። ካልሆነ በጣም አስቸጋሪ ነገር ነው የሚገጥም ብላ አወራችው። ሁሉም ነገር ጠፍቷል ሪቻርድ ግን አመነታና መልሶ በሐሳቧ ተስማማ። ወደ ጀማል ጸጥ ያለ ሰፈር ነዱ። ይህም ከግርግር ከተሞላው ጠዋታቸው ፍጹም ተቃራኒ የሆነ ስፍራ ነበረ። ጀማል በሩን ከፈት ታደረገና አውሎ ነፋሱ ያልነካው ይመስል በተረጋጉ አይኖቹ ተመለከታቸው። ቫኔሳ መጀመሪያ ተናገረች፣ ድምጿ በተሰበረ ሁኔታ ተሳስተናል፣ ይቅርታ አለችው። ምንም እንዳልሆንክ አድርገን ነው የያዝነህ። ሪቻርድ አክሎ፣ እባክህ ይህንን እንድናስተካክል ፍቀድልን፣ እየተንቀጠቀጠ ሁሉንም ነገር አጣን እኮ ብሎ በድጋሚ በመማፀን እይታ እየተመለከተው ለመነጋገር ብቻ እድል ስጠን ሲል በጀማልን ጠየቀው። ጀማልም ወደ ጎን ቢቆምም ወደ ውስጡ አልጋበዛቸውም። ቃናውን ለስለስ አድርጎ ሁሉንም ነገር አላጣችሁም የሰዎች ዋጋ ከምቾታችሁ በታች እንደሆነ ባሰባችሁ ሰዓት ነው ሁሉን ነገር ያጣችሁት አላቸው። ከዝምታ ውጪ ምንም አይነት መልስም አልሰጡትም። ቀጠለ። አክብሮት ምንም ዋጋ የለውም ብላችሁ ያመናችሁበትን ዓለም ገንብታችኋል። ቫኔሳ ፊቷን ጠረገች። በሹክሹክታ ማን እንደሆንክ አላወቅንም ነበር አለችው። በድጋሚ ጀማልም መለሰ ችግሩ ያ ነው እኮ አላቸው። ማን እንደሆንክ ግድ አልነበራችሁም። ሪቻርድ በከፍተኛ ሁኔታ ዝምታ ተዋጠ። የምንችለው ነገር ካለ ብሎም በድጋሚ ጠየቀ። ጀማል እንዴ አራሱን ንቅንቅ አደረገ። ነገሮች በዚህ መልኩ እንደማይቀጥሉና ምንም የሚስተካከል ነገር እንደሌለ በራሱ እየነቀነቀ አሳያቸው። ስምምነቱ ጠፍቷል፣ እምነቱም ጠፍቷል እና አሁን የኔም በር ተዘግቷል ቸው የመኖሪያ ቤቱን በዝግታ ዘጋው። እነሱም በከፍተኛ ሐዘን ወደ ቤታቸው ተመለሱ ይለናል የዛሬው ታሪክ። ከዚህ ታሪክ ብዙ ነገሮችን እንደምትማሩ ውድና የተከበራችሁ የዚህ ቻናል ቤተሰቦች አምናለሁ ማለት ነው። ታሪኩን ከወደዳችሁት በድጋሚ ይህንን ቪዲዮ ላይክ ማድረጋችሁን በፍጹም እንዳትረሱ። መልካም ጊዜ። በሌላው እንደዚሁ አስተማሪ በሆነ ታሪክ እመለሳለሁ። መልካም ቀን።